በመከራ ውስጥ ሆነ ምን በል ጽና። በሰልፍ ውስጥ ሆነ ምን በል ጽና። በሚያስጨንቅና በሚያናውጥ ዓለም ውስጥ ሆነ ምን በል ጽና። ዛሬ መልእክታለኝ የጀመረውን ሥራ እግዚአብሔር ባንተ ይጨርሰዋል። የጀመረውን ሥራ እግዚአብሔር ባንቺ ይፈጽመዋል። አንተ ጋር እውነት አለ። አንተ ጋር የሚገስጽ ቃል አለ። አንተ ጋር የሚመክል ቃል አለ። አንተ ጋር የሚዘልፍ ቃል አለ። አንተ ጋር የሚያስተምር ቃል አለ። አንተ ጋር የሚያንጽ ቃል አለ። ይሄን ተናገረው። ይሄን አውራ። ይሄን ስበክ። ይሄን ዘምር። ይሄን አገልግለው። ይመጣል ለራሳቸው የሚመቻቸውን ብቻ የሚሰበስቡበት ጊዜ ይመጣል። አንዳንድ ሰዎች ወንጌልን ትርፍ ነገር ነው የሚያደረጉት፣ ገቢ ማስገኛ ነው የሚያደረጉት። አንዳንድ ሰዎች ዝና ማግኛ ነው የሚያደረጉት። ወንጌልን ስራችን ነው። በእግዚአብሔር ፊት ነገ ስንቆም የምንሸለምበት ነው። በፊቱ የሚያቆመን የማያሳፍረን ለእኛ መክሊታችን ነው። ወንጌል ስለገባን እውነት መከራን የምንቀበልበት በፊቱ የሚያቆመን ኃይል ነው። ወንጌል ጉልበታችን ነው። ወንጌል አመን የመናገር ብቃታችን ነው። ወንጌል እነግራችኋለሁ፣ የዋና ጉዳያችን ነው እነግራችኋለሁ። ይሄ ከሆነ በጌታ በኢየሱስ ስም የተጀመረው የእግዚአብሔር ነገር በአንቺ ይፈጽማል። ወንጌል ዝለፍበት፣ ወንጌል ገሥጽበት፣ ወንጌል አስተምርበት፣ ወንጌል መከራን ተቀበልበት፣ ወንጌል ባለጊዜውም በጊዜውም ጽናበት፣ ወንጌል እንጀራ አድርገ ስራ አድርገ ተቀበልበት። ይሄ ከሆነ ተራራ አያስቆመውም። ይህ ከሆነ የኢያሪኮ ቅጥር ይዞ አያስቀምጣም። ይሄ ከሆነ የቤትህ ጉዳይ በአንተ ያለውን የተጀመረውን ነገር አይገድበም። ዋ እግዚአብሔር ለምድር ቁስ አልጠራ። መሉት፣ ተናገር አንተ የመንግስቱ ስራ በአንተ እንዲሆን ነው። መሉት የእግዚአብሔር የመንግስቱ ቃል በአንተ እንዲሰበክ ነው፣ አሕዛብ እንዲድንበት ነው። የኢየሱስ ዝና በአንተ እንዲወጣ ነው። ወንጌል ከዓለም ዳርቻ እስከ ዓለም ዳርቻ በአንተ እንዲደርስ ነው በሉት። ዛሬ መልእክት ያለኝ የተጀመረው ወንጌል በአንቺ ዘንድሮ ይጨረሳ። የተጀመረው ወንጌል ዘንድሮ በአንተ ይጨረሳ። ከዛስ የያዛችሁ ሰዎች ከኔ ጋር ቶሎ ብላችሁ ሕያውን ቃል ታወጡና በዚህ ቃል መሰረት እንጸልያለን። እግዚአብሔር ድንቅ ያደርግልናል። ምን ያደርጋል? ጨምርና፣ ዋው፣ የክብሩን ዝናብ እግዚአብሔር በላችሁ ያመጣዋል። አጠገባችሁ ያለውን ሰው አሁን ይፈስብሃል በሉት። ሃሌሉያ። ይህችን ቃል ከኔ ጋር ቶሎ ታነቡና በዚህ ቃል መሰረት እንጸልያለን እግዚአብሔር በዚህ ቃል ቆሞ ለብዙ ሰዎች ድል ያደርግላቸዋል። መጽሐፍ ቅዱስ የያዛችሁ ሰዎች እንዲህ በሚል ሁለተኛ ጢሞቴዎስ ምዕራፍ አራት ከቁጥር አንድ ጀምሮ ያለውን ቃል ከእኔ ጋር ታወጣላችሁ። የመልእክት ሐሳብ የሚፈጸም ስራ አለ። ሰው የለም። ምን የሚል አትናገሪም? ምን የሚል የሚፈጸም ስራ አለ። የጀመረው የሚፈጸም ስራ አለ በሉት በእኔ የጀመረው የሚያልቅ የሚፈፀም ስራ አለ በሉት። የሚጨረስ ስራ አለ በሉት። አሜን ይሁን ወይ? በደንብ ስሙኝ። አሁን ቶሎችን ተናግሬ ከዛ ጸልያለሁ። ይህን ቃል እየተናገርኩ ህይወትህን ያስጨነቀ ያደከመ በሽታ ቦታ ይለቃል፣ ስፍራ ይለቃል። ያናወጠ በሽታ ያስጨነቀ ነገር አሁን ቦታውን ይለቃል። እሺ። ይኸውን የከበረውን ይኸውን የእግዚአብሔርን ቃል ለጌታ ክብር አነባለሁ። ይህ የሐዋርያው ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ የተጻፈ ደብዳቤ ነው። ይህ ደብዳቤ የተጻፈው ሶስት ቦታ ላይ ነው። የመጀመሪያው ጳውሎስ ለጢሞቴዎስ ከዛ በፊልጵስዮስ ከተማ ለሚኖሩ ቅዱሳን ከዛ በራሱ በሐዋርያው ቅዱስ ጳውሎስ ሕይወት በደረሰበት ነገር እግዚአብሔር ከሁሉ እንዳዳነውና የጀመረው በእሱ ስራ የሚጨርሰው እንዳለ ይናገራል። ስለዚህ ይሄ ደብዳቤ ዛሬ ለአንድ ሰው መልእክት ነው። እንዲህ ብሎ ይለዋል። በፊልጵስዎስ ከተማ ለሚኖሩ ሐዋርያው ቅዱስ ጳውሎስ የነገራቸው ምንድን ነው ብላችሁ ብትሉኝ፣ እንዲህ ብሎ በእናንተ መልካሙን ስራ የጀመረውን ብሎ መልእክቱን ይጽፋል። በማ በእናንተ መልካሙን ስራ የጀመረውን ይላችኋል እስከ ጌታ ኢየሱስ ክርስቶስ መምጫ ቀን እስኪሆን ድረስ ይህን እንዲፈጽመው ተረድቻለሁ ብሎ ይናገራል። በማይጀመረውን እስቲ በእኔ በሉ የሚጨርሰው እግዚአብሔር ስራ በአንተ አለው። የጀመረው የሚፈጽመው በአንቺ እግዚአብሔር ስራ አለው። በምንም አይነት ትግል እንደማይቆም ጀምሯል ይላቸዋል። ግን እስኪመጣ ድረስ የጀመረውን ስራ እግዚአብሔር በእናንተ ይጨርሳል። ዋው ጌታ ብቻውን ብርቱ ጌታ ነው። ትቀበላላችሁ ወይም ወይ? ድገሙልኝ ባካችሁ። የጀመረው በሉት እሚጨርሰው ስራ አለው በሉት። አሜን ትላላችሁ። የጀመረው እግዚአብሔር የሚጨርሰው በእናንተ ስራ አለው። አሜን፣ በእኔ ስራ አለው። እሺ፣ እንዲህ ይላል እንዲህ ይላል ያውን ቃል የከበረውን ቃል ለጌታ ክብር አነባለሁ በእግዚአብሔር ፊት በያዋን እና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱም እመክራለሁ እመክራለሁ አለው ማንን ጢሞቴዎስን ማን ሐዋርያው ቅዱስ ጳውሎስ ሐዋርያው ቅዱስ ጳውሎስ ይመክረዋል ይሄን ደብዳቤ ይጽፍልሃል ይጽፍለታል በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክራለሁ ቁጥር ሁለት ቃሉን ምን አርግ ስበክ ይለዋል ለምን የጀመረውን ሥራ በመንፈሳዊ ልጁ በጢሞቴዎስ ህይወት እግዚአብሔር እንዲጨርሰው አሜን የጀመረውን ሥራ እግዚአብሔር በእናንተ እንዲፈጽመው የመጀመሪያ ቃሉን ምን አርጋ አለው ስበክ ከዛስ በጊዜውም አለጊዜውም ምንበል ፅና ፅና ፅና ብዙም የሚያደክሙ ነገሮች ብዙም የሚያስጨንቁ ነገሮች ብዙም የሚያንገዳግዱ ነገሮች ብዙም የሚያናውጡ ነገሮች አሉ። ግን ምን በል ጽና። በመከራ ውስጥ ሆነ ምን በል ጽና። በሰልፍ ውስጥ ሆነ ምን በል ጽና። በሚያስጨንቅና በሚያናውጥ ዓለም ውስጥ ሆነ ምን በል ጽና። ዛሬ መልእክት አለኝ። የጀመረውን ስራ እግዚአብሔር በአንተ ይጨርሰዋል። የጀመረውን ስራ እግዚአብሔር ባንቺ ይፈጽመዋል። የመጀመሪያ ቃሉን ምን አድርግ? ስበክ። ከዛስ በጊዜውም አለጊዜውም ጽና፣ ፈጽመ እየታገስህና እያስተማርህ ዝለፍና ገጽጽ፣ ምከርም። ይሄን አድርጋለሁ። ለምን የጀመረውን ስራ እግዚአብሔር በአንተ እንዲጨርሰው ሰው የለም። ሰው የለም። ሃሌሉያ ዋው። ሰሞኛውን እንዲህ ይላል ቁጥር ሶስት ይሄን አድርጋለሁ። ህይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና ይላል። እውነትን ከመስማት ፈቀቅ የሚሉበት ዘመን ይመጣል ሰዎች የእግዚአብሔርን ነገር ለማወቅ ከሚጠሉበት ጊዜ ይመጣል። ከመስማት አይታችኋል የሚጠሉበት ጊዜ ይመጣል። ይሄን አንተ የምትናገረውን ካልተናገርክ አሁን መናገር በሚገባ ሰዓት፣ መስበክ በሚገባ ሰዓት፣ ማገልገል በሚገባ ሰዓት፣ እውነትን መናገር፣ መስበክ፣ መገጸጽ፣ ማስተማር፣ መዝለፍ በሚገባ ሰዓት ካልዘለፍክ ይሄ እውነት የማይሰማበት ጊዜ ይመጣል አለ። ይመጣል ይመጣል። ከዛስ ነገር ግን ጆሮቻቸውን የሚያሳክክ ስለሆነ እንደገዛ ምኞታቸው ለራሳቸው አስተማሪዎችን ምን ይላሉ? ያከማቻሉ። እየሰረቁ ትባረካለ የሚለውን ይፈልጋል። እያጭበረበሩ ይሳካልሃል፣ አሜሪካ ትገባለ፣ ይህን ትሆናለህ የሚለውን ለራሳቸው ብቻ የሚመቻውን ነገር የሚሰበስቡበት ጊዜ ይመጣል አለ። አንተ ጋር እውነት አለ። አንተ ጋር የሚገስጽ ቃል አለ። አንተ ጋር የሚመክል ቃል አለ። አንተ ጋር የሚዘልፍ ቃል አለ። አንተ ጋር የሚያስተምር ቃል አለ። አንተ ጋር የሚያንጽ ቃል አለ። ይሄን ተናገረው፣ ይሄን አውራ፣ ይሄን ስበክ፣ ይሄን ዘምር፣ ይሄን አገልግለው። ይመጣል፣ ለራሳቸው የሚመቻቸውን ብቻ የሚሰበስቡበት ጊዜ ይመጣል። ከዛስ እውነትንም ከመስማት ጆሮአቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ። ቀልድን ብቻ የእግዚአብሔር እውነት የሌለበትን ነገር ለመስማት የሚሮጡበት ጊዜ ይመጣላል። እውነትን ከመስማት ይልቅ ውሸትን የሚወዱበት ጊዜ ይመጣል። ለራሳቸው የሚመቸውን ሀሰተኞች አስተማሪዎቻቸውን ያከማቻሉ። እውነትን ከመስማት ጆሯቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ አለና ቁጥር አምስት ላይ አንተ ግን ነገርን ሁሉ በልክ አድርግ፣ ከዛስ መከራን ተቀበል። በጣም የገረመኝ ነገር ሰለ ዚ ሰለያዝከው እውነት በህይወት የሚደርሰውን ነገር ሁሉ ምን አድርገው ተቀበል። የሚደርስ ነገር አለ ማለት ነው። እውነትን ስትይዙ እውነትን ስትይዙ ስድብ አለ። እውነትን ስትይዙ መገፋት አለ። እውነትን ስትይዙ በህይወታችሁ የሚደርስባችሁ የሚያስጨንቅ ነገር አለ ግን ተቀበለው። ስለገባ እውነት አለው ስለገባ እውነት መከራን ምን አድርግ ተቀበል። ተቀበል፣ መከራን ተቀበል። የወንጌል ሰባኪነትን ስራህ በቃ ለካስ ወንጌል ማገልገል ስማ፣ ወንጌል ማገልገል ለካ ስራ ነው። ስለ ኢየሱስ ገብቶ አደባባይ መመስከር ስራ ነው። ወይኔ እንጀራ ይሁናል። ይሄ የእውነት ቃል ላንተ የዋና ጉዳይ ይሁናል። አንዳንድ ሰዎች ትርፍ ነገር ነው የሚያረጉት ወንጌልን። አንዳንድ ሰዎች ወንጌልን ትርፍ ነገር ነው የሚያረጉት፣ ገቢ ማስገኛ ነው የሚያረጉት። አንዳንድ ሰዎች ዝና ማግኛ ነው የሚያረጉት ወንጌልን። ስራችን ነው በእግዚአብሔር ፊት ነገ ስንቆም የምንሸለምበት ነው። በፊቱ የሚያቆመን የማያሳፍረን ለእኛ መክሊታችን ነው። እኔ አንድ ሰው አሜን ይበላል! ስማ ወንጌል ተናጋሪ ስራ የፈታ ሳይሆን የሰራተኛ ስራ ነው፣ የሰሪዎች ስራ ነው ወንጌል። አሜን እንጀራ ነው ወንጌል፣ እንጀራ ነው ወንጌል ወንጌል የህይወት ጉዳይ ነው። ወንጌል እነግራለሁ የማያሳፍር መክሊት ነው ወንጌል። እነግራለሁ በፊቱ የሚያቆም አቅም ነው። ይህን ስራ አድርገው። አንዳንድ ሰዎች ስራ የሚያረጉት ንግድ ነው። ስራሽ ነው ወንጌል። ስራሽ ነው ወንጌል፣ የስራ ፈቶች ወሬ ሳይሆን የሰራተኞች ስራ ነው። ሲያጠገባቸው ያለውን ሰው ነካ አርጉት። ወንጌልን ስራ አርግ በሉት። መከራን ተቀበልበት በሉት። ምን አርግ ተቀበለው መከራ ስለያዝከው እውነት ስድብን ተቀበል። በህይወት የሚደርሰውን ብዙ ነገር ተቀበልበት ወንጌል ስትይዝ። ሃሌሉያ ፕሬዝ ዘ ሎርድ የማን ኦፍ ጋድ ምናምን የሚል አይጠፋም። ደግሞ በኋላ ድንጋይ የሚያነሳብህ ስትሄድ ክብር ለወደደን ይሁን። ወንጌል ሥራችን ነው። ዋው ወንጌል ስለ ገባን እውነት መከራን የምንቀበልበት፣ በፊቱ የሚያቆመን ኃይል ነው። ወንጌል ጉልበታችን ነው። ወንጌል አመን የመናገር ብቃታችን ነው። ወንጌል እነግራችኋለሁ፣ የዋና ጉዳያችን ነው። እነግራችኋለሁ። ይሄ ከሆነ በጌታ በኢየሱስ ስም የተጀመረው የእግዚአብሔር ነገር በአንቺ ይፈጽማል። አንተ ግን ነገርን ሁሉ በልክ አድርግ። መከራን ምን በል የወንጌል ሰባኪነትን ምን አድርገው። አሁንም ድገሙና ንገሩት። ወንጌል ሰባኪነት በሉት። በፈለከው ጉዳይ የምታስኬደው ሳይሆን በሉት። ወንጌል ሰባኪነት ላንተ እንጀራ ነው በሉት። ወንጌል ሰባኪነት ዋና ጉዳይ ነው በሉት። በፊቱ የሚያቆመ ኃይል ነው በሉት። ነገ ስትቆም የማያሳፍርህ ጉልበት ነው በሉት፣ ብርታት ነው። ይሄ ወንጌል ሰባኪነት እነግራችኋለሁ፣ ነገ በፊቱ የሚያቆማችሁ ኃይላችሁ ነው። መልዕክት አለኝ፣ መልዕክት አለኝ። ይሄ ከሆነ ዘንድሮ የተጀመረው ነገር በአንቺ ይፈፀማል። ስለዚህ ምን አለ? ስራ አድር፣ አገልግሎትንም ፈጽም። ወንጌል በጅምር የሚቆም አይደለም ነጋርገው ሄይ ይበሉ በሰዎች ወሬ የሚቆም ወንጌል በነገሮች አለ መመቻቸት የሚገደብ ሰው የለም እነግርሻለሁ ወንጌል ሰባኪነት ከዚህ በኋላ ምቾትና ድሎትን አይቶ የሚያልቅ ወይም በተጽዕኖ ውስጥ አልፎ የሚጨረስ የቤት ጉዳይ ማይዘው ወንጌል ተራራ አይገድመው ወንጌል እነግራችኋለሁ ዮርዳኖስ ማያቆመው ነው ወንጌል ቀይ ባህር ማይዘው ነው ወንጌል እነግራችኋለሁ ከፊታቸው ያለ አርባ ዓመት ያደከማቸው እያሪኮ ማቋ አንድ ሰው አሜን ይበላ ወንጌል የአራት መቶ ሠላሳን ዓመት ታሪክ በአንድ ቀን ገልብጦ ይወጣነ ወንጌል የእያሪኮን ቅጥር የሚያፈርስ አንድ ሰው ጮሆ በእኔ ይፈጸማል ይበላ ዝለልና አሜን ብላው ሰርባል ከላቫዶኖ ሶ ወንጌል እነግራለሁ። በነሙሴ ዘመን ከፊታቸው ቆሞ ያስጨነቃቸውን ቀይ ባህር እንደ ግድግዳ ያቆመ ነው። ዮርዳኖስን ከፍሎ ያሻገረ ነው። በሰባተኛው ቀን የኢያሪኮል ቅጥር የጣለ ነው። አንድ ሰው በደ ይጨረሰ ዝለይና አሜል ብለዩሳች ካዲያ ሰቦ ወንጌል ዝለፍበት፣ ወንጌል ገስጽበት፣ ወንጌል አስተምርበት፣ ወንጌል መከራን ተቀበልበት፣ ወንጌል ባለ ጊዜውም በጊዜውም ጽናበት። እነግራለሁ ወንጌል እንጀራ አድርገህ ስራ አድርገህ ተቀበልበት። መልእክት አለኝ። ይሄ ከሆነ ተራራ አያስቆመውም። ይሄ ከሆነ የኢያሪኮ ቅጥር ይዞ አያስቀምጣም። ይሄ ከሆነ የቤትህ ጉዳይ በአንተ ያለውን የተጀመረውን ነገር አይገድማም። ዋው የወንጌል ጉዳይ ነው። እስራኤልን ከአራት መቶ ሰላሳ ዓመት ባርነት በድንቅ ያወጣቸው እንጂ የእንጀራ ጉዳይ አይደለም። ልክ እስራኤልን ውጡ ብሏቸው ወንጌል የእንጀራ ጉዳይ ቢሆን ኖሮ እስራኤል ከግብፅ ይዘው የወጡት እንጀራ እጃቸው ላይ ባልበሰበሰና ባልተላ ነበር። ሄይ ወንጌል በሉት የምግብ ጉዳይ አይደለም። አሁን ስንሄድ እስራኤል እኮ ከዚያ ግብጽ አራት መቶ ሰላሳ ዓመት የመከራን ቀን በአንድ ቀን ታሪክ ገልብጦ ወንጌል አውጥቷቸው ሄዱና ምርኮን በዝብዙ ብሎ እግዚአብሔር ሲነግራቸው እነሱ እንጀራ ያዙ። ለምን ሲባል ነገ እንበላለን ድንገት ከራበን አሉ። ተረሱት እኮ እግዚአብሔር እስራኤልን ከአራት መቶ ሰላሳ ዓመት ከመከራ ሕይወት ያወጣቸው ለእንጀራ አይደለም። እስራኤል ነገ እንበል የዛሬ ወር እስኪሆን እስክንጓዝ ድረስ የሆነ ነገር እስክናገኝ የያዝነውን ስንቅ እንጠቀማለን ብሎ እንጀራ ሰብስቦ ፋጉሎ ሲወጣ እጁ ላይ ተልቷል። ለምን ብለው ሲሉት እኔ ያወጣችሁ እኮ ለእንጀራ አይደለም ኪዳን ነው። ወንጌል በእናንተ ወንጌል እንዲሰበከ በእናንተ የኢየሱስ ዝና አደባባይ እንዲወጣ ሃይታችኋል ከዛስ ልክ እግዚአብሔር በተአምር ከሰማይ መናን አውርዶ መገባቸው ከዓለቱም ሰንጥቆ ምንጭን አጠጣቸውና አሁንም ሲጓዙ ሳለ ጠማቸው ይላል። ሙሴ ላይ አግሮ መረሙ ምን ነው አሉት እስራኤል ሶስት ቀን ሶስት ለሊት ምድረ በዳ ከተጓዙ በኋላ ወደ ሱባን ሲደርሱ የሚጠጣ ነገር የለም። አግሮ መረሙ ለምን አወጣን? አሉት። ለምን አወጣን? አይጣል እስራኤል የአራት መቶ ሰላሳ ዓመት ታሪክ ወንጌል የገለበጠለት ለምግብ አይደለም። የተጀመረው ስራ በእነሱ የወንጌል አደራ እንዲፈጸም ነው። ነካ አድርገው እግዚአብሔር ለእንጀራ አልጠራ አመሉት። እግዚአብሔር ለምድር ቁስ አልጠራ አመሉት ተናገር አንተ የመንግስቱ ስራ በአንተ እንዲሆን ነው፣ በሉት። የእግዚአብሔር የመንግስቱ ቃል በአንተ እንዲሰበክ ነው። አሳብ እንዲድንበት ነው። የኢየሱስ ዝና በአንተ እንዲወጣ ነው። ወንጌል ከዓለም ዳርቻ እስከ ዓለም ዳርቻ በአንተ እንዲደርስ ነው፣ በሉት። ዛሬ መልእክት ያለኝ የተጀመረው ወንጌል በአንቺ ዘንድሮ ይጨርሳ። የተጀመረው ወንጌል ዘንድሮ በአንተ ይጨረሳ። ከዛስ ምን አላቸው እግዚአብሔር ትላንት ያወጣችሁን እግዚአብሔርን ለምን እረሳችሁት አላቸው? እንዴት እናወጣችሁ አታውቁም ወይ? ከዛስ የታምራትን መና ከሰማይ ወርዶ ስጋን እንደመገባችሁ አታውቁም ወይ? ዛሬስ ለምን አላቸው ያወጣችሁትን እጅ እረሳችሁት። እግዚአብሔር አዘነበዙ እስራኤልን። እግዚአብሔር የአራት መቶ ሰላሳ ዓመት ታሪክ የገለበጠለት ለምግብ ጉዳይ አይደለም። እነሱ ግን እልቅሻቸው ለልብስ ነበር። አጠገባችሁ ያለውን ሰው ወንጌል ነው በሉት። ወንጌል ተናገራተ የእግዚአብሔር ታላቅነት በአንተ እንዲነገር ነው አዘብ እንዲሰማው ነው በሉት ተናገር አንተ ተናገር አሜን ትላለህ ወይ ሃሌሉያ አንድ ሰው ለኔ ነው ያለ ጮሆ አሜን ይበል ወንጌል ተጀምሮ ያልቀው ልብስን ካላስ ወንጌል ተጀምሮ የሚፈጸመው ከዚህ በኋላ ከሆድ ጋር ካላያያዛችሁት አሜን ትላላችሁ አዎ ለዚያ ነው ሐዋርያው ቅዱስ ጳውሎስ አንጠረኛው እስክንድሮስ እጅግ ምን አለብኝ? ይላል ከፋብኝ ከፋብኝ፣ የምነግረውንም አልተቀበለኝም፣ ተቃወመኛል። ዳሩ ግን እንደ ስራው ይመልስልኝ። በፊተኛ በፊተኛውስ ሙግቴ አንታች እንኳን አልደረሰብኝም ይልና እንዲህ ይላል። ዳሩ ግን አለ የስብከቱ ስራ በእኔ እንዲፈጸም፣ ከዛ ብዙዎች አሕዛብ እንዲሰሙት አይታችኋል። ስለዚህ ወንጌል በአንተ አሕዛብ እንድድንበት እንጂ አንተን የሆነ እንትን እየቀባባ ሊያስቅህ ምናምን አይደለም። ወንጌል አዎ፣ የተጀመረው በአንተ ከበላተኛ አፍ እግዚአብሔር ከገዳዮች አፍ ከናንጠረኛው እስክንድሮስ ከክፎች የሚታደግህ፣ ለልብስ አይደለም፣ ለቁስ አይደለም፣ ለመኪና አይደለም፣ ለህንፃ አይደለም። እነግራለሁ ስራው በአንተ እንዲያልቅ ነው። የወንጌል ጉዳይ ነው። አሜን። የሚፈጸም ነው። አሜን። ለእኔ ይሁን ያለ አንድ ሰው አሜን ይበላ ስለዚህ ከፋብኝ ከፋብኝ ማን አንጥረኛው እስክንድሮስ እጅግ ከፋብኝ፣ ይላል። ቁጥር አምስት አንተ ግን ነገርን ሁሉ በልክ አድርግ፣ መከራንም ተቀበል፣ ወንጌል ሰባኪነትን ስራ አድርጋለና። ከዛስ አገልግሎቴን ምን አድርግ? አገልግሎት ተጀምሮ የሚቆም አይደለም፣ የሚጨረስ ነው። አገልግሎት ደግሞ ወንጌል ቁጥር ስድስት በመስዋዕት እንደሚደረግ የእኔ ህይወት ይሰዋልና የሚሄድበትም ጊዜ ደርሷል አለ። ስለገባ እውነት አዎ ለሞት እስኪያል ድረስ ተሳልፌ እሰጣለሁ አለ። ማነው የሚለው? ጳውሎስ ይሄን ከተናገረ በኋላ ድፍረቱን ይውታው መልካሙን ጋድል ተጋድያለሁ አለ። በቃ እማያፍር ነው። ሩጫ ሮጧል። እማይሰጋበትን ሩጫ ሮጧል። ጳውሎስ እማይፈራበትን ጉዞ ተጉዟል። ከዛ ምን ይላል? በድፍረት ይናገራል። የኔ ህይወት መስዋዕት እንደሚደረጋል እንዲሁ ይደረጋል። ይሰዋል። ለምን ለወንጌል። የሚሄድበትም ጊዜ ደርሷል፣ አልና መልካሙን ጋድል ምን ብያለሁ ተጋ። ለማን እንደ ሮጠ ለማን እንደ ኖረ ስለሚያውቅ ነው ጳውሎስ። ስለዚህ ምን እናርቅ? እነዚህን ሶስት ነጥቦችን አትርሱ፣ ሶስት ነጥቦችን አትርሱ፣ በደንብ ስቡኝ። አሁን አንደኛ ስለገባችሁ እውነት መከራ ምን በሉ ተቀበሉ። ሁለተኛ ወንጌል ሰባኪነታችሁን ምን አርጉት ስራ። ሶስተኛ የጀመራችሁትን ነገር ምን አርጉት ፈጽሙት። ወንጌል ስራችሁ ነው። ስለገባችሁ እውነት ደግሞ መከራን የምትቀበሉበት ነው። ሶስተኛ የጀመራችሁት ነገር የሚፈጸም ነው። አሜን። በህይወትሽ በየትኛውም ነገር በሚነሳብሽ ነገር ከዚህ በኋላ ተጀምሮ የሚቆም ነገር የለም። ባንቺ የጀመረው የእግዚአብሔር ነገር የሚጨረስ ነገር ይሁና። በእኔ ውስጥ ያለው የጀመረው የእግዚአብሔር ነገር በምንም ሁኔታ የሚቆም አይደለም። ነገር የሚጨርሰው ነው። ባሉት የሚፈጸመው ነው ውሰጃ አሜን ብለህ እምሸለምበት ነው ነገ ማላፍርበት ነው። በፊቱ የሚያቆመኝ ኃይሌ ነው፣ ሞገሴ ነው፣ ብቃቴ ነው፣ ዋና ጉዳዬ ነው። ወንጌል መልእክት አለኝ፣ ስራሽ ነው። ዘንድሮ ባንተ ይጨረሳል። ሃይማኖቴን ጠብቅ ያለው ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህም ጻድቅ ፈራጅ የሆነው ጌታ ያንቀለኔ ያስረክበዋል። ደግሞ መገለጡን ለሚወዱት እንጂ ለእኔ ብቻ አይደለም ቁጥር 13 ስትመጣ በጤሮዳ ከአግሪጳ ዘንድ የተዉትን በሮሱንና መጽሐፍቱንም ይልቁን በብራና የተጻፉትን አምጣልኝ ቁጥር 14 የነሐስ አንጠረኛው እስክንድሮስ እጅግ ከፋብኝ ለምን ወንጌል በጳውሎስ እንዳይጨረስ ሰዎች የሚከፉባችሁ ጓደኞች ወዳጆች ቤተሰቦች በሽታ የተለያየ ነገር መልክ እየቀየረ የሚከፋባችሁ ስራው በእናንተ እንዳያልቅም ስራው በእናንተ እንዳይፈጸም ነው። ከዛስ ጌታ ግን እንደ ስራው ይመለስለታል። አንተ ግን ደግሞ ከእርሱ ተጠበቅ፣ የምነግረውንም እጅግ ተቃውሟል። በፊተኛውስ ሙግቴ አንድስ እንኳን አልደረሰብኝም ሁሉም ተውኝ እንጂ ይህን አቁጠርባቸው። ቁጥር አስራ ሰባት በቃ ጳውሎስን እግዚአብሔር ከገዳይ እጅ የታደገው ጳውሎስን ከበላተኛው ከአጥፊው ያስመለጠው እግዚአብሔር ለምንድን ነው ብላችሁ ብትሉኝ፣ ቁጥር አስራ ሰባት ዋና ጉዳይ ነው። ዳሩ ግን የስብከቱ ስራ በእኔ እንዲፈጸም አሕዛብም ሁሉ እንዲሰሙት ጌታ በአጠገቤ ቆሞ አበረታኛልና፣ ከአንበሶች አፍ እምትፈሩ ሰዎች ያላችሁ የጀመረው የወንጌል ስራ በእናንተ እንዲፈጠም ዘንድ ከአስጨናቂዎቻችሁ እጅ እግዚአብሔር ያድናቸዋል። እኔ ሰው የለም እዚህ ቤት ከአድካሚዎችና ከገዳዮችሽ ሊጥሉ ከምታገሉ በቤትሽ፣ በትዳርሽ፣ በዙሪያ፣ በጎረቤት፣ በቤተ ክርስቲያን በተለያየ መንገድ መልክ እየቀየሩ ካስጨነቁ ጠላቶችሽ ከአንበሶች አፍ እግዚአብሔር ሥራው ባንተ እንዲፈጸም፣ ስራው ባንቺ እንዲፈጸም ዘንድሮ ከበላተኞች ያድንሃል። አንድ ሰው ለኔ ነው ያለ ሰሎ አሜን ይበላ። ዋው ውሰጅ፣ አሜን ብለሽ ካርታቢዎችሽ እጅ እግዚአብሔር ያድንሻል። ካትፊዎችሽ እጅ እግዚአብሔር ያድንሻል። ነገር ግ ሄይ፣ ባይሆን ንገሪው የስብከቱ ሥራ በእኔ እንዲፈጸም በሉት፣ አሕዛብ ሁሉ እንዲሰሙት እግዚአብሔር በአጠገቤ ቆሞ አበረታኝ። አረ እግዚአብሔር ዘንድሮ ያበረታሻል። ስራው እንዲፈጸም ኃይል ይሆናል። ስራው እንዲፈጸም አቅም ይሆናል። ለእኔ ነው ያለ ሰሎ አሜን፣ ዋው ከዛ ሲ ብቻ አይደለም መልእክት አለኝ። ስራው በማን እንዲፈጸም? በኔ በኔ በኔ በኔ በኔ በኔ አረ እግዚአብሔር እንዲህ አለኝ አበረታሻለሁ ሁለተኛው ስራው ባንቺ እንዲፈጸም፣ የወንጌል ሥራ በአንቺ እንዲፈጸም እግዚአብሔር ከአንበሶች አፍ አድንሻለሁ፣ ከገዳዮችሽ አድንሻለሁ፣ ጠልፈው ሊጥሉሽ ከሚታገሉ አድንሻለሁ፣ በወሬ ሊያደክሙ ከሚፈልጉ አድንሻለሁ። እግዚአብሔር ሊያስሉሽና ልብሽን ሊያወርዱ ከሚታገሉ አድንሻለሁ። ለእኔ ነው ካልሽ ሁለት እርምጃ ሜን ብለሽ ውሰጅ። ቬና ፓራዲያስ አልገፈቱ ነማስ ቪለኒያኖ ሥራው በማ እንዲፈጸም፣ አሕዛብ ዘንድሮ በአንቺ ወንጌልን እንዲሰማው እግዚአብሔር እንዲያለኝ አበረታለ አበረታ አለ። ቁጭ በሉልኝ። ሃሌሎያ ምኑ ምኑ እንዲፈጸም እግዚአብሔር ምስክሬ። እንደቀደመው ወራት እንደቀደመው ዓመታት ዘንድሮ ስጋውያን አድክመው እንዳይጥሉሽ ጠልፈው አዝለው ቤት እንዳስቀሩሽ ከወጣሽበት ከፍታ እንዳወርዱሽ ከአንበሶች አፍ እግዚአብሔር አድንሻለዋል። ውሰድ ይሁን ልባክ አመንዲያ ማካቴላ ፎታ ቪኖስ ከአስመሳዮች ከገዳዮች ከበላተኞች አፍ አረ እግዚአብሔር ቤትሽን ያድነዋል። ባንቺ የጀመረውን የወንጌል ሥራ እግዚአብሔር ከዋጮዎች አፍ ያድነዋል። ክፋትን እየነገሩ ሊያደክሙ ከሚጥሉሽ እግዚአብሔር አንደኛ ያበረታሻል፣ ሁለተኛ ከነሱ ይጋርድሻል፣ ይጠብቅሻል፣ ሶስተኛ እንዲህ ላል አበረታኝልና ከአንበሶችም አፍ ዳንሁ ጌታም ከክፉ ነገር ሁሉ ያድነኛል። ከምን ሰው የለማ ከክፉ ነገር ሁሉ ያድነኛል አንደኛ ስራው በአንቺ እንዲፈጸም ያበረታሻል በጸጋ ሁለተኛ ከበላተኞች ከአንበሶች አፍ ያወጣሻል ሶስተኛ ከክፉ ነገር ሁሉ ቤትሽን ስለ ወንጌል ያድነዋል ስለ ወንጌል ያድነዋል። ወይኔ አንድ ሰው አሜን ይበላ። ጌታ ይባረክ። አሜን ትላላችሁ? ውሰድ። በደንብ አሜን ብላ ውሰድ። በደንብ አሜን ብላ ዋው፣ ጨርሻለሁ።